የሲኦል ሳቱን ስቃዩን እያየች ለፍጥረታት ሁሉ ድንግሎ ይታዝናል። ወንድሞቻችን እህቶቻችን፣ ሁሉ መርሳት የለብንም ኃጢአትን መርሳት የለብንም። መቦ ዘወድቀ ውስተ ኃጢአት እይርሳ አስመዘ ይትረሳ፣ በኃጢአት የወደቀ ሰው ቢኖር አይርሳ የማይረሳ ነውና። ቅዱስ መቃሪዎስ ምን ውሏል? ኃጢአታችን እኛ ስናስታውሰው እግዚአብሔር ይረሳልናል። ኃጢአታችን እኛ ስንረሳው እግዚአብሔር ያስታውስብናል ብሏል። ስለዚህ ኃጢአትን መርሳት እግዚአብሔር እንዲያስታውስብን ማድረግ ስለሆነ ሰው በሕይወት ዘመኑ መርሳት የሌለበት በዚህ ነው። ሞቱን መርሳት የለበትም። እግዚአብሔርን መርሳት የለበትም። የክርስቶስን መከራ መርሳት የለበትም። ቤተ ክርስቲያንን መርሳት የለበትም። እናት አባቱን መርሳት የለበትም። ሰው በሕይወት ዘመኑ መንግስተ ሰማያትን መርሳት የለበትም። ሟች መሆናችንን መርሳት የለብንም። እነዚህን ያረሳ ሰው አይበድልም። የመምህሮቻችን አደራ ሁሉ መርሳት የለብንም። የተከፈለልን ውለታ አለ። በብዙ መንገድ የእነሱን ውለታ ሁሉ እንድናስብ ጉባኤ፣ የተዘክሮ የማስታወስ ጉባኤ እንዲሆን ብለናልና፣ ሁላችሁም በየቀኑ አለመርሳትን ተለማመዱ። ቅዱስ ዳዊትን መዝሙር አታስታውሱ፣ አትርሱ የሰማይ ቤታችሁን አትርሱ። አርብ አርብም የክርስቶስን መከራ አስታውሱ። ይህንን በማሳሰብ ሁላችንም አርብ ቀን እስከ አስራ ሁለት ሰዓት ወይም እስከ ምሽቱ አንድ ሰዓት እየጾም ጉባኤውን እንድናስብ ብያችሁ ነበረ። ያሰብን ነው ምናልባት እንግዶች አሁን በዚህ ከዚሁ በዚህ ወር በዚህ ሁለት ወር ውስጥ የመጡ ሳሉ ለማስታወስ ነውና ስትመጡ በሽታ ከሌለባችሁ ከአቅም በላይ ካልሆነባችሁ በስተቀር ከዚህ ስትሆኑ ብቻ ሳይሆን የትም ሀገር ብትሄዱ አርብን ቀን የመድኃን ያለምን መከራ እያስታወሳችሁ እስከ ማታ ድረስ እንድትጾሙ ይህንን ነው የነገርኳችሁ። ስለዚህ መጨረሻ ላይ ዝክር አለ እዚህ የጾማችሁም እሱን ተሳትፋችሁ እንድትሄዱ ለማለት ፈልጌ ነው። እግዚአብሔር መርሳት የለብንን ያለብንን እንዳንረሳ እሱ ከሁላችን ጋር ይሁን። እንግዲህ ካቆምንበት ለመቀጠል መዝሙር አስራ ሦስት ቁጥር ስምንት ላይ ነው ያቆምነው። በየስልኮቻችሁ መጽሐፍ ቅዱስ ይዛችሁ የምታነቡ ሰዎች የምታገኙት መዝሙር 14 ብሎ ነው የሚለው መዝሙር 14 ነው የሚለው ወይም ደግሞ ይሄ በቅርብ ጊዜ የታተመው በ 1980 ዓ ም የታተመው መጽሐፍ ቅዱስ 14 መዝሙር ሊለው ይችላልና የዕብራይስጡ ቅደም ተከተል ከፍሎ ስለሚሄድ ነው። መዝሙር ዘጠኝን ከሁለት ከፍሎ ስለሚቆጠር ነው። በእኛ አቆጣጠር ግን መዝሙር አስራ ሶስት ቃሉን ወደዚያና ወደዚህ የማሸጋሸግ ነው እንጂ መጽሐፍ ቅዱስ ላይ የመለዋወጥ አይደለምና፣ መዝሙር አስራ ሶስት ቁጥር ስምንት ላይ ወያአምሩ ሁሎም ገበርተ ዐመፃ እለ ይውህጥዎሙ ለህዝቤ ከመበል አክል ህዝቤን እንደ እንጀራ የሚውጡ ህዝቤን እንደ እንጀራ የሚበሉ ሰዎች አመፀኞች ሰዎች ምንም አያውቁም ይላል። ስለዚህ ለዛሬ መነሻ ያደረግነው አመፀኛ ሰዎች አያውቁም የሚል ነው። አመፀኛ ሰዎች አያውቁም፣ አመፀኛ ሰዎች አያውቁም፣ አመፀኛ ሰዎች አያውቁም የሚለውን ምንድን ነው የማያውቁት? የማያውቁት ምንድን ነው እሷን ነው የምንማማር። ከዚችም ብዙ ላናልፍ እንችላለን። እግዚአብሔር ከረዳን ደግሞ እንቀጥላለን። ጊዜያችን ከበቃል። ስለዚህ አመፀኝነት ምንድን ነው ነው? አመፅ ምንድን ነው? አመፅ ማለት ምን ይመስላችኋል? አንድ ሰው አመፀ የምንለው ምን ሲሆን ነው? አንድ ሰው አመፀ የምንለው ምን ሲሆን ነው? አመፀኛ ሰው የሚባለው ምንድን ነው? ከተቀጠረለት ቅጥር ከታጠረለት አጥር ከተወሰነለት ድንበር ያለፈ ሁሉ አመፀኛ ይባላል። አመፀኛ ይሄ እኔን የወሰን እኔን አይወስነኝም፣ ይህ ለእኔ ልክ አይሆንም፣ በዚህ አልተዳደርም፣ በዚህ አልገዛም የሚል ሰው አመፀኛ ይባላል። እንደ ቤተ ክርስቲያናችን አስተምሮ፣ አንድ ሰው አመፀ የሚባለው ምን ሲሰራ ነው ሲባል ብዙ አይነት ህጎች አሉ። የእግዚአብሔር ህግ አለ፣ የተጻፈው ህግ የተፈጥሮ ህገጋት አሉ፣ የህሊና ህግ አለ። የህሊና ህግ አለ፣ የተፈጥሮ ህግ አለ። እግዚአብሔር ደግሞ በነቢያት አናግሮ በሐዋርያት አሰብኮ በሊቃውንት አስተርጉሞ የሰራው ስርዓት አለ፣ ህግ ማለት ነው። ሰው መጀመሪያም ለህግ የተፈጠረ ነው በህግ ተጠብቆ የሚኖር ህግ አጥር የሚሆነው ነው። እግዚአብሔር ህግን የሰራው ሰዎችን ቀጥቅጦ ለሱ ለማስገበር ወይም ለመግዛት አይደለም። ምክንያቱም እግዚአብሔር ሰዎች ለእሱ ከሚያደርጉት ነገር የሚጠቀመው ጥቅም የለምና፣ እግዚአብሔር ለሰዎች ህግን የሰጠው ህግ የፍቅር ምልክት ስለሆነ ነው። ሰዎች እግዚአብሔርን መውደዳቸውን የሚያሳዩት በህግ ነው። ስለዚህ እግዚአብሔር ለምን ህግን ሰራ ቢባል የፍቅር ምልክት እንዲሆን ነው፣ ሌላ ምንም አይደለም። እግዚአብሔር የመጀመሪያ የሰራት ህግ ምንድናት ቢባል የተፈጥሮ ህግ ነው። ሰው፣ ፍጥረታት በሙሉ በተፈጥሮ ህግ አላቸው። ፀሐይ ከእሳትና ከነፋስ ተፈጥራለች። ጨረቃ ከውሃና ከነፋስ ተፈጥራለች። ሌሎቹ ደግሞ እንደየአገባባቸው ከዋክብትም ከውሃና ከነፋስ ተፈጥረዋል። በውሃ ተፈጥሯቸው ቀዝቃዛ ናቸው። በነፋስ ተፈጥሯቸው ይበራሉ፣ ይሽከረከራሉ ማለት ነው። ፀሐይ በሰዓት ተፈጥሮዋ ታሞቃለች በነፋስ ተፈጥሮዋ ደግሞ ትጓዛለች። ሌሎችን እንደወደደ በየማይርጉ በየማይርጉ እያደረገ ከአራቱ ባሄርያት አዋቅሮ እግዚአብሔር ሰርቶታል። ለባሂርም ልካለው፣ ለፈጠር ለጠፈርም ልካለው፣ ለእሳትም ልካለው። ልኩን የሚተላለፍ የለም። ጆሮ የሌለው ነፋስ እኳን ልካለው፣ ወሰን አለው፣ ቤት አለው። ነፋስ ቤቱን ያውቃል። እግዚአብሔር ከወሰነለት በቀር ከዚያ በፍጹም በአድማስና በናጌብ መካከል ስድስት ስድስት መስኮት ተሰጥቶታል። ከነዚህ መስኮቶች አልፎ ነፋስ አይገባም አይወጣም። አስራ ሁለት መስኮቶች አሉት፣ በነዚያ ይወጣል፣ በነዚያ ይገባል። መዝሙር 136 ላይ ቅዱስ ዳዊት ዘያወፅእ ለነፋሳት እመዛግብት ይሆን ብሎ እንደተናገረ ተናገረ። ስለዚህ ነፋሳትም መስኮቶቻቸውን ያውቃሉ ፀሐይም መግቢያ መውጫውን ያውቃል ወፀሐይኒ አይመረምራቢሁ ፀሐይም መግቢያውን አወቀ ተብሎ ተጽፎለታል ፀሐይ ከተወሰነላት ወሰን ውጭ አትተላለፍም እርምጃም አላት የፀሐይ አንዷ እርምጃ አንድ ማዕረገ ፀሐይ ይባላል ያንን ነው እኛ አንድ ሰዓት ያልነው የፀሐይን አንዱን ጉዞዋን ማለት አንድ ማዕረገ ፀሐይ ከዚያ መዓርገ ፀሐይ አትፈጥንም፣ አትዘገይም። በተአምር ካልሆነ በስተቀር ፀሐይ የምትከፍተው ስቁረት አላት። ብርሃኑን ብርሃኗን የምትለቅበት ሙቀቷን የምትለቅበት ወንፊት አላት። በማለዳ የምትከፍተውን ወንፊት በስድስት ሰዓት አትከፍተውም። በስድስት ሰዓት የምትከፍተውን ወንፊት በአስራ አንድ ሰዓት አትከፍተውም። የትኛውን ሙቀቷን በስንት ሰዓት ስንት ቀዳዳ ከፍታ ስንት ምን ያህል ሙቀት መልቀቅ እንደሚገባት ወሰን አላት። የሁሉ ወሰኑን አላለፈም፣ ሰማይም ወሰኑን አላለፈም። ዋስተጣበቀው ወዲበ እብነ ኮክ እንዳለ ይሄ ጠፈርና አድማስ የሚባለው ደግሞ የምድር አጥንቷ ወይም የምድር የመጨረሻው ጫፍ አድማስ የሚባል ጽኑ ደንጊያ ነው። ሁለቱ የተያያዙ ናቸው። ሰማይ አልተረፈም፣ አድማስም አልተረፈም። ሰማይ አልተጣመመም፣ አልተሰበረም፣ ቀይ አልሆነም፣ ዝቅ አላለም። ሁሉም ወሰኑን ጠብቆ ይኖራል። ወደ እባብነት የተለወጠ በሬ የለም፣ ወደ በሬነት የተለወጠ እባብም አናውቅ። አህያ የሆነ ጅብም አናውቅ፣ ጅብ የሆነ አህያም አናውቅ። ሁሉም ወሰኑን ጠብቆ መስመሩን ጠብቆ ይሄዳል። ማያት ይፈሳሉ፣ ነፋሳት ይነፍሳሉ ብርሃናት ይመላለሳሉ ሁሉም እግዚአብሔር ባዘዘው ይሄዳል። መሬትም ሰፊ እስካላሰፍታለች ሰፊ ወተሳፊ ከዚህ እስከዚህ ድረስ ሰፊ ብሎ እግዚአብሔር ባልነገራት ባሰበላት መጠን ይገርም አልኩ። ውሃ የተስፋፋው እግዚአብሔር በነገረው መጠን ሳይሆን ባሰበለት መጠን። እግዚአብሔር ስለ ውሃ ድንበር እስከየት መሆን እንዳለበት ያሰበው በህሊናውን እግዚአብሔር ጠፈር እስከየት መሆን እንዳለበት ያሰበው በህሊናው። እግዚአብሔር እሳት እስከየት ድረስ መስፋት እንዳለበት የተናገረው በህሊናው፣ በአንደበቱ። እግዚአብሔር ለፀሐይ አልነገራትም። እግዚአብሔር ለጨረቃ አልነገረም። እግዚአብሔር ለውሃ አልነገረም። እስከዚህ ድረስ ውሃ እስከዚህ ድረስ ቢፈስ ጥሩ ነው አለ፣ እስከዚያ ድረስ ወሰነ። ለሰማይ ይህን ያህል መጠን ቢበቃው ጥሩ ነው ብሎ አሰበ፣ እስከዚያ ድረስ ሆነ። ሰማይና ምድር የሚኖሩት እግዚአብሔር በተናገራቸው ሳይሆን የእግዚአብሔርን ሐሳቡን አክብረው ይኖራሉ። ቃሉን ሳይሰሙ ሐሳቡን አክብረው ይኖራሉ። ዓይኑን ተመልክተው ይታዘዛሉ። ዘይኔጽራ ለምድር ወይ ሬሳ ከመትራድ። ምድርን እግዚአብሔር በዓይኑ ብቻ ሲያያት ትታዘዘዋለች። ዘይገስሶም ለአድባር ወይ ጠይሱ። ተራሮችን እግዚአብሔር በእጁ ብቻ ቢዳስስ ይታዘዙታል። ሁሉም ለእግዚአብሔር ይታዘዛል። ባህር ለእግዚአብሔር ስትታዘዘው ማየት ትፈልጉ እንደሆነ ምናደርጋል ባህር ብጽብጽ ናት፣ ተሐዋኪ ናት፣ ትበጠበጣለች። ጽናት የላትም እንደ አለት ብርቱ አይደለችም። እንደ እንጨት የተረበረበች አይደለችም። እንደ ደንጊያ የተጸፈጸፈች አይደለችም። እንደ ሻሽ የተነጠፈች አይደለም። ውሃ ተሐዋኪ ነው፣ ብጽብፅ ነው፣ ፀንቶ አይቆምም። ለእሱ ሲሆን ግን ለአምላኳ ስትሆን ግን ነፋስ ባህር ወገቧን አስመችታ ሰጥታለች፣ ለቅዱስ ጴጥሮስ እንዲራመድባት ክርስቶስ ሲያዝዝ። እሱማ እንደተበጠበጠችም ይሄድበታል። እንዘይርሕሳ እንዘይርሕሳ አገሪሁ ይላል ኤራቅሌስ፣ እግሮቹ ሳይረጡ በባህር ላይ ይራመዳል። እሱ ግን ለክርስቶስ ብቻ ሳይሆን ክርስቶስ ላዘዘው ለቅዱስ ጴጥሮስም ባህር ጸንታ ለቅዱስ ጴጥሮስ እግር እንደ አለት ሆናለታለች፣ እንደ መሬት ሆናለታለች። ነፋሳት መቼ ታዘዙት ብትሉ፣ በቃ መንሁቱ ዝንቱ ነፋሳትን ይጥ ያዘዙ ሎቱ። ይሄ ነፋሳት የሚታዘዙለት ይሄ ማን ነው? እንጃ ነፋሳት ይታዘዛሉ። ልካቸውን ያውቃሉ። ይህንን ሁሉ አውቀው ይኖራሉ። የሚገርማችሁ ቀኑን ለሰው ሰርቶታል፣ እግዚአብሔር ሌሊቱን ለአውሬ ሰርቶታል። የሌሊት አራዊት ቀን አይታዩ። የሌሊት አራዊት ቀን አይታዩ። እስከዛሬ ድረስ ወሰናቸውን አልፈው ይኖራሉ። በምን ሲባል በተፈጥሮ በወረሱት ሕግ ነው ጸንተው የሚኖሩ እስከ ዛሬ ድረስ በተአምራት ካልሆነ በስተቀር ውሃ አልመረረም ወይም ደግሞ ወደ ማርነት አልተለወጠም። እስከ ዛሬ ድረስ በታምራት ካልሆነ በስተቀር ድንጋይ ውስጥ አልሆንም። ሁሉም ተፈጥሮን ጠብቆ ይኖራል። ማር አልመረረም፣ ወተት አልጠቆረም። ሰው ግን ሲሻ ማሩን ያመራል፣ ወተቱን ያጠቁራል። ማር ሲመር፣ ወተት ሲጠቁር አይታችሁ አታውቁም? አዎ ሰው ማሩን ያመራል፣ ወተቱን ያጠቁረዋል። ሰው ሰው ሲሻ ያደረገዋል። ሁሉም ወሰኑን አክብሮ ይኖራል። ይህ የተፈጥሮ ህግ ይባላል። የተፈጥሮ ህግ አሁን እግዚአብሔር ካዘዘው ህግ በታች እየነገርኳቸው ያለ በተፈጥሮ ህግ ሰው አንሶ አንሶ የት እንደደረሰ ማየት ትሹ እንደሆነ ልብ በሉማ። የተፈጥሮ ህጋችንን ምን ብለነዋል? ዘንግተነዋል። የተፈጥሮ ህጋችን የተፈጥሮ ህጋችን ምንድን ነው? ሰው ምንድን ነው? ሰው አዋቂ ፍጥረት ነው፣ ግን አያውቅ ሰው እውነት ሊናገር የተፈጠረ ነባቢ ነው። የሚገባውን አይናገርም። ሰው ዘላለማዊ ነው። ለዘላለማዊ ኑሮ ምንም ስራ አይሰራም። ሰው ጊዜያዊ ሆኗል። ዛሬ ሰው ጊዜያዊ ነው። ጊዜያዊ መንግስት ይፈልጋል። ጊዜያዊ ምቾት ይፈልጋል። ለሰማዩ ምንም አይሰራም። ስለዚህ ከተፈጥሮ ህግ በታች ነው የወረድ ነው። እኛ ከህግ አይደለም የወረድ ነው። ከተፈጥሮ ህግ በታች ከሰውነት በታች ሰው ማለት አዋቂ፣ እውነት ተናጋሪ እና ዘላለም ነዋሪ ማለት ነው። ሰው ማለት ማለት እንዲህ ነው። ሰው ማለት እንዲህ ነው። ያሰበውን የሚናገር ተናግሮ የሚያስብ ለተናገረው የሚኖር ማለት ነው። ሰው ማለት አስቦ ይናገራል። ለመናገር ይማራል። ያወቀውን፣ ያሰበውን ይናገራል። ለተናገረው ይኖራል። ዘላለማዊ ነዋሪ ነው። ዛሬ ደግሞ ይህ ሰውን ሳያስብ ይናገራል። ደግሞ ተናግሮ አያስብም። መጀመሪያ ሳያስብ ነው የሚናገረው፣ ተናግሮ ደግሞ የተናገርኩት ስህተት ይሆንን ብሎ ደግሞ አያስብም። የእግዚአብሔር ሰዎች ሳያስቡ ከመናገር ተናግሮ ካለማሰብ ይሰውረን።